የጀነት ሰዎች ወደ ጀነት ጉዞ ሲገቡ ጀነት መግቢያው በር ላይ አንድ ምንጭ ይጠብቃቸዋል። እዛ ምንጭ ውስጥ ሳንገባ አናልፍ። ጀነት ገቢዎች እኛ ስለሆነ ሆነ አላህ የዛ ሰው ይበላል። እዛ ውስጥ ማንም ሳይገባ ያልፍ። ያቺ ውሃ ምን መሰለች? ውስጥ ላይ ያለውን ቅናት፣ ሒስድ፣ ጥላቻ፣ ምቀኝነት እነኚህ ነገራቶች እንዳለ ውልቅ ብለው የሚጸዱባት ውሃ ናት። ሁሉም የጀነት ሰዎች እዛ ሲገቡ ሻወር ይወስዳሉ። ወደ ጀነት ግቡ ይባላሉ። ጀነትን አላህ አዘጋጀዋት ለሙእሚኖች አለ። ጀነት አይን አይታ የማታቀው ጆሮ ሰምታ የማታቀው አይደለም አይንና ጆሮ እልብ ላይ እንኳን ውል ብሎ የማይታወቁ ነገራቶች ውስጥ ላይ አሉ። ስም ብቻ እዛ ታገኛለህ እንጂ የጀነት መስተንግዶ አላህ ለአንተ ያዘጋጀልህን አላህ ብቻ ነው የሚያውቀው። አታውቀውም። የጀነት ሰዎች ጀነት ሲገቡ ቁመታቸው የአባታቸውን አደም ክንድ እርዝማኔ ይዞ ነው ጀነት የሚገቡት። የጀነት ሰዎች ቁመት ክንድ እርዝማኔ አላቸው። የጀነት ሰዎች ጀነት ሲገቡ ገጽታቸው፣ መልካቸው፣ ውበታቸው ይሄም ፊዚካል ይዞ አይገቡም። እዚህ ዱንያ ላይ ቆንጆውም እንደዛውም ደሞ የጀነት ሰዎች ጀነት ሲገቡ የሚለብሱት ፊት የሚሰጣቸው የአባታቸውን አደምን ነው የሚሰጣቸው። ሙሳ ነቢዩላህ ዩሱፍ ይባላሉ በቁንጅና ዩሱፍ የአደም አባቱ ይበልጧል። የአደምን ውበት የአደምን ቁንጅና ለብሰው የጀነት ሰዎች ጀነት እንዲገቡ ይደረጋሉ። ጀነት እኮ ተራ ሀገር አይደለችም። እዛ ሀገር ውስጥ ስትገባ ረሱሉን ታገኛቸዋለ አለህ ሰላት ወሰላም እዛ መንደር ውስጥ እዛ ጀነት ውስጥ ስትገባ እነ ኢብራሂም፣ ሙሳ አለይሂ ሰላም ነብያቶችን በሙሉ ታገኛቸዋለህ። እዛ ጀነት ውስጥ ስትገባ የናፈቁን ሰሃቦችን ታገኛቸዋል። ያቺናት ጀነት አላህ ለሙእሚኖች ያዘጋጃት። የጀነት ሰዎች ጀነት ሲገቡ ሽማግሌ ሆኖ ጀነት የሚገባ የለም፣ ህፃንም ሆኖ ጀነት የሚገባ የለም አሉ። ታዲያ ምን ሆነው ነው እያንዳንዳቸው ወጣት ሆነው የስልሳ ዓመት ወጣት ሆኖ ጀነት ይገባል። የሰላሳ ሶስት ዓመት ወጣት ሆነው ወደ ጀነት ግቡ ይባላል። ወጣት ጠንካራ ሆነው፣ ቀዊይ ሆነው፣ መልከ መልካም ቆንጆ ሆነው የጀነት ሰዎች ጀነት ይገባሉ። ጀነት ነቢይ ሰለላሁ ዐለይሂ ወሰለም ለአንድ ሰው የሚሰጠውን ታውቃላችሁ? እንዲህ አሉ። እንደ አላህ መልክተኛ አናውቅማ። የመጀመሪያውን ተውት፣ የመካከለኛውንም ተውት። የመጨረሻውን ጀነት የሚገባውን ሰው ልንገራቸዋል። ሲራጥ ላይ ይሄዳል፣ ይንፏቀቃል። ሲራጥን እንደ ምንም ብሎ ያልፋል። የጀነት የመጨረሻ ሰው ነው። ልክ ሲራጥ ዳር ላይ ሲደርስ አላህ ይለዋል። አላህን ከዚች ስራጥ እንደው ትንሽ ፈቀቅ አርገኝ፣ አውጣኝ፣ እዛች ዛፍ ስር ቁጭ ብዬ ልጠለል ይላል። አላህም ሌላ አትጠይቀኝም ይሏል። አዎ አልጠይቅህም፣ አላህዬ እንደው ከስራጣ ፈቀቅ አድርገ ዛፏ ስር ብቻ ልቀመጥ ነው። ጠጋ አድርጎ ዛፉ ስር ያስቀምጧል። ትንሽ ጠጋ ስል ሲሰማ ጫጫታ ይሰማል፣ ደስታ ይሰማል። የጀነት ሰዎች ልዩ የሆነ ድምፅ ያሰማሉ። የተለየ ድሎት ውስጥ ምቾት ውስጥ ናቸው። ያ ድምፅ ያውዷል፣ ይሄን ሰው እንደው አላህ ቀረብ አርገኝ ይሏል። ሌላ አልጠይቅም አላልከኝም እንዴ? ነው እንደው አላህ ከአንተ ወዴት ትሸሻለሁ። አላህ ቀረብ ያርጓል። አስገባኝም ብሎ ይጠይቋል።

አላህ ይሰጧል ዱንያ ላይ አንድ ንጉሥ የሚሰጠውን አምሳያ አምሳያ አምስት አሥር እጥፍ አላህ ይሰጧል። እንደው አላህ ጀነት ውስጥ ቦታ የለም እያልኩኝ አሥራ አምስት እጥፍ የዱንያን የሚያክልን ቦታ ኬት ኖሮ ነው ምገብነ በእኔ ያፍ የስክብኝ ነ ይሏል፣ ግባ ይሏል። አላህ ያስገቧል። ነቢዩ ሰለላሁ ዐለይሂ ወሰለም ስለዚህ መጨረሻው ሰውዬ ሲናገሩ ጀነት ከገባ በኋላ እንዴት አገኘኸው የሰጠው ክን ይለዋል ወላሂ በአላህ በአንተ እምል አለው። ከእኔ የበለጠ ጀነት ውስጥ ድሎት የተሰጠው ሰው የለም። ጀነት ለየት የሚያደርጋት አንዷ ነገር እሱ ከኔ የበለጠ ነገር አለው የሚባል ነገር ጀነት ውስጥ የለም። የአንተ ብቻ ትልቅ እንደሆነ ነው የምታስበው። ጀነት ውስጥ በቃ ከአንተ የበለጡ አሉ፣ ግን እነሱ ከአንተ በታች እንደሆነ ነው የምታስበው። ይህን አላህ ልብ ስር ያስቀምጥላል። ስለዚህ ሰው ነቢ ስላላ ለም ሲናገሩ ስለ ምግቡ ተናገሩ። ይሄ ሰው አስር ሺህ ኻዳሚዎች ይመደቡለታል። እያንዳንዱ አስር ሺህ ኻዳሚ የወርቅ ሰህኖችን ይዘው ይቆማሉ በሁለት እጃቸው። ሁለት ሁለት ሳህን ይዘው አንደኛው ሳህን ላይ ያለው ምግብ አንደኛው ላይ የለም። አንደኛው ላይ ያለው አንደኛው ላይ የለም። ይሄ ሰው የመጀመሪያውን ይበላል የመጨረሻውንም ሲበላ እንደ መጀመሪያው እያጣፈጠ ነው የሚበላው። ዱንያ ላይ ትንሽ በል ተጠገብኩ አንሰልኝ ትላለህ ጀነት ግን የለም። ከመጀመሪያው የከበላሆ ይበልጥ ሁለተኛው ምበላው ጣዕሙ ይበልጣል፣ ከዛ ሶስተኛው እያለ ይቀጥል አስር ሺህ ኻዳሚዎች ላንተ ይመደቡልሃል አንተን ሚኸድሙ። እያንዳንዱ አስር ሺህ ኻዳሚ ሁለት ሁለት ሰሃን ይዞ ደሞ ፊት ለፊት ይቆማል። ይሄ የጀነት የመጨረሻው ሰው ነው። የመጀመሪያዎቹ ጀማዎችስ ሁለተኛዎቹ ጀማዎችስ? እነኛ ሰላትን ያለ ጀማ የማይሰግዱት እነኛ ከዘካ ላይ ሐቃቸውን በአግባቡ ይወጡ እነኛ ቢዳዓና ሽርክ ላይ ያልተዘፈቁ እነኛ ራሳቸውን ከሙዚቃ ያራቁ እነኛ ዝምድና የሚቀጥሉ ጉቦ የማያበሉ የማይዋሹ ሰውን የማያጣሉ በየጠንቋይ ቤት የማይሄዱ ባልና ሚስትን የማያፋቱ አላህን ብቻ የሚገዙ ሌሊትን አላህ ሲያገራላቸው ቆሞ ይሰግዱ አምስት ወቅት ሰላትን ቋሚ ይሆኑ ሰደቃ ሲጠየቁ የሚሰጡ የተቸገረ እነሱ ፊት እንዲቸገር እንዲሰማው የማያደርጉ ሰዎችስ ልዩ ቦታ ይሰጣቸዋል ጀነት እቺ ናት የጀነት ሰዎች ጀነት ውስጥ እየተደሰቱ እየተጫወቱ አላህ ብቅ ይላል። ያ አህለል ጀና ይላችኋል፣ እናንተ የጀነት ሰዎች። ወይ ፈየቁሉነ ለበይከ ለበይክ፣ አቤት አቤት አላህ ይላሉ። እንደው ሀረዲቱም ይላል፣ ያዘጋጀውላችሁን መስተንግዶ ወደዳችሁት፣ ተመቻችሁት ይላችሁ፣ አላህ በጣም ወደኗዋል፣ ይላሉ። ከዚህ የበለጠ ነገር ልስጣችሁ ይላል። እንደው አላህ አሁን ከሰጠህን የበለጠ ምን አለ የሚያስደስት ነገር እናንተ የጀነት ሰዎች ሆይ ከዚህ በኋላ ሞት የሚባል ነገር አይነካችሁም። ደስታ ላይ ደስታን ይጨምራል። በሞት ላይ የዋለ አትልም። በ ከዚህ በኋላ እርጅና የለም፣ ሽበት ማብሻ የለም፣ ሕመም የለም ደከመኝ የለም ሽንት የለ፣ ሰገራ የለ፣ መጥፋት ምራቅ የሚባል ነገር የለም። ጀነት ውስጥ ጭንቅ የሚባል ነገር የለም። ኡፍ ምትለዋ የድካም ቃል እንኳን ጀነት ውስጥ የጀነት ሰዎች አያሰሙም። ሀያ ሰዓት ከመደሰት ውጭ ማለት፣ አላህ ራሱን ይገልጥና አላህን ያዩታል። አላህ ፈገግ እያለ የጀነት ሰዎች አላህን ያዩታል። አላህን ከማየት የበለጠ ደስታ የሚሰጥ ነገር የለም። አላህን ያዩታል፣ ይመረቅናሉ፣ ይነሽጣሉ። አላህም እናንተ የጀነት ሰዎች ቁሙ ይላቸዋል። ተነሱ፣ ቁሙ ሌላ ያዘጋጀውላችሁ ሰርፕራይዝ አላችሁ ከዚህ ውጭ ይላሉ አ አላህ እኚህ ነው የጀነት ሰዎችን ይዟቸው ይሄዳል። ወደ አንድ ስፍራ ይሄዳሉ። ሱቅ ነው ያ ስፍራ፣ ገበያ ስፍራ ነው። በመላእክቶች የተከበበ የገበያ ቦታ ደስ የሚል አላህም ይላቸዋል፣ የምትፈልጉትን ነገር ውሰዱ። ከዚህ ይላቸዋል የምትፈልጉትን አንተ ሴት ተመኘ፣ ሚስት፣ ፈረስ ተመኘ። የምትመኘውን ነገር ይዘህ ትሄዳለህ። ተሸክመ ደግሞ አትሄድም። አብሽር መላእክቶች ነው ተሸክመውልኝ ይሄድ። አንተ በእነሱ ቅድሚያ ነው። አንተ ከፈለክ ባልጋ ላይ ተኝተ የፈለከውን እንቅስቃሴ ታደርጋለህ። አላህ በዚህ ያደርጋቸው። በዚህ መሃል አንድ ዳመና ይመጣል አሉ ረሱል ሰለላሁ ዐለይሂ ወሰለም። ኢማሙ ትርሚዚ ይሄን ሐዲስን የዘገቡ አንድ ዳመና ይመጣል። ይሄ ዳመና ሽቶ ይለቅባቸዋል፣ ሚስክ የሆነ ሽቶ ወደ የቤታቸው ሲመለሱ ሚስቶቻቸውን ቤት ያገኛሉ። ሀቢቢ ትሏለች፣ ቅድም ስትወጣ ከነበረ ውበት ጨምረህ መጣ ትሏለች። የዱንያዋ ያውኗ ምን አግኝተ ነው እንዲህ አማረብሽ ወጥተሽ መጣ ትላለች። ያች ግላ ከቅድሙ አሁን አማረብሽ። እሱም እንዲሁ እሷም እንደዚህ እርስ በራስ ሲሞካከሻሉ። ያ ብቻ አይደለም። የጀነት ሰዎች ጀነት ሲገቡ እያንዳንዱ ወንዶች ሁለት ሁለት ሑረል ዐይን የጀነት ሙሽሮች ይሰጣቸዋል። ከፍ እያለ ይሄዳል ሁለት ሁለት እየተጨመረላቸው ይሄዳል። ስለ ሆረል አይን ሲነሳ ሙእሚናት የሆኑ ሴቶች ይቀናሉ። አትቅኝ፣ የጀነት ሙሽሮች ናቸው። አንቺ ደግሞ እነሱ ላይ ንጉስ፣ አንቺ ነሽ፣ የበላይዋ አንቺ ነሽ። አንቺም ጀነት ስትገቢ ሆረል አይን የምትሆኚው አንቺ ነሽ። የጀነት ሙሽሮ እንደው የጀነቷ ዱንያ ላይ ከአንተ ጋር የነበረችው ሚስት ጀነት አብረ ስትገባ የጀነት ሙሽሮች የተሰጡሁ ላይ ታፌዛለች አለች። እኛም በልጣለን በውበት ምናምን ሲሏት ራሷን ብቅ ታረጋለች። እኔ ሰግጃ አለሁ አንቺ ግን አልሰገርሽም። እኔ ጾም ያለሁ አንቺ ግን አልጾምሽም። እኔ ስሜቴን ይዥ አለሁ አንቺ ግን ስሜት የሚባል ነገር አልነበረሽም። እኔ ራሴን ለአላህ ተገዥቻለሁ አንቺ ግን ያልነበረሽም። እኔ ባሌን ሀቅ ጠብቂ ያለው አንቺ ያን አላደረሽም። የዚህን ጊዜ የጀነቷ ሴት ዝም ትላላች። እንደምትበልጣት ታውቃላች። እርስ በራስ ይገናኛሉ እርስ በራስ የጀነት ሰዎች ይገናኛሉ። ጀነት ውስጥ ቁጭ ብሎ ያውራሉ። አንተ እንዲህ ያደረከኝን፣ የዞለምከኝን፣ መሬት የገፋህብኝን፣ ደንበኛን የወሰድክብኝን አይባባል የለም። ይሄ ምቀኝ በቃ ነገር ይወጣል። ልክ ሲያየው ይተቃቀፉና የዱንያ ጥሩ ትዝታቸውን እያነሱ የሚፈልጉትን ነገር የጀነት ሰዎች ይጠቀማሉ። የጀነት ሰዎች ጀነት ሲገቡ አራት አይነት ወንዝ አላቸው። ከሚፈልጉት እይዋኙ ከሚፈልጉት እንዲጠጡ አላህ ያደርጋቸዋል። ጀነትን አላህ በዚህ መንገድ አዘጋጀ። ጀነት ልዩ ናት ውስጥ ወላሂ እጅግ በጣም ልዩ የሆነ ማዛ ያለ ልዩ ሽታ ያለ። አንዷ የጀነት ሴት ወደ ዱንያ ብትመጣ ከጫፍ እስከ ጫፍ ድረስ ብርሃን የሚባልን ነገር ትሰጥና የሌሎች ብርሃኖችን ታጠፋለች።

የአላህ ንብረት ውድ ናት። ዋጋ ያስከፍላል። ዋጋ ክፈል። ፈተና ነው አብሽር። ሱቅ ይዘጋል፣ ፈተና ነው። ገበያ ጭር ብሏል፣ ፈተና ነው። ወላሂ ቢላህ ፈተና እንጂ ሌላ ምንም አይደለም፣ አይደለም። ይሄን ረሱሉ ለ ሰለም የእኔና የአንተን ደረጃ ከፍ ሲያረጉ ምናሉ መሰለ አንድ ሀዲስ ብቻ ዘጋ አይደለም እንዲህ የምንቸገረው ልጆቻችንን ለማሳደግ የሐሳብ ጭንቀት ውስጥ የገባን እንቅልፍ ያጣን እንደ እብድ ብቻችንን እየሄደ የሚያስወራን ኑሮ ይቅርና ስትሄድ ማብራት ሲጠፋ እንኳን ደስ አይልህ። ሙእሚን ደስ አይለው። ያ እንኳን ሙሲባ ነዋል። እሾክ ሲወጋ እሾክ አይወጋህም አላህ ወንጀልን ሊያራግፍልህ ደረጃን ከፍ ሊያረግልህ ነው ያለው። ታልፏል። አብሽር፣ በርታ፣ ጀነትን እያሰብክ አላህ ያዘጋጀለህ ያ ሀብታሞች በንግድ ገንዘብ ያላቸው አይደል። ሀብታሞች ጀነትን የሸመቱ ብቻ ናቸው። ሀብታም ዛሬ ገንዘብ የሰበሰበ ምን አለበት ባልሰበሰብኩ ይላል። ነገር ለአላህ ካልሰጠ፣ ወንድሙን በዛ ገንዘብ የሚጎዳው ከሆነ፣ በዛ ገንዘብ ህዝቡ አዛ የሚያደርግ ከሆነ ነገ ይጸጸትበታል። አላህ የሰጠህን አላህ በሚፈልግበት ስፍራ ላይ ያው ሀ ሰሉ ወሰሊሙ ረሒመኩም ላህ ኢነ ላሃ ወመላኢከተሁ ይሰሉነ ዕላ ነቢይ